ይህ ሀሌታ ቲቪ ነው። የሰዓቱን ዜናዎች ይዘን መጥተናል። አበይት የሆኑትን እናስቀድም። ኢራን በወራት ጊዜ ውስጥ ኑክሌር ትታጠቃለች ተባለ። አቧራው ጨሷል፣ ሩሲያ ግዙፍ ጥቃት እየፈጸመች ነው። በኢራንና በእስራኤል መካከል የተከፈተው ጦርነት የሺአና የሱኒ እምነት ተከታዮችን አቀራርቧል ተብሏል።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 ስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያደርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ኢራን በወራት ጊዜ ውስጥ ዩራኒየም ማበልጸግ መጀመር አቅም አላት ተባለ። የተባበሩት መንግሥታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲ ኢራን በወራት ጊዜ ውስጥ ዩራኒየም እንደገና የማበልጸግ አቅም ገንብታለች ብለዋል። ኃላፊው በሰጡት መግለጫ ቴህራን በጥቂት ወራት ውስጥ ዩራኒየም ማበልጸግ ትጀምራለች ማለታቸው ብዙ ድንጋጤን ፈጥሯል አሜሪካ ባሳለፍነው ሳምንት በኢራን የኑክሌር ጣቢያዎች ላይ ጥቃት መሰንዘሯ የሚታወስ ነው ዶናልድ ትራምፕ ከጥቃቱ በኋላ የኢራን የኑክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ ተናግረው የነበረ ሲሆን የአሁኑ የተመድ የኑክሌር ኤጀንሲ ኃላፊ መግለጫ የትራምፕን አስተያየት የሚቃረን ሆኖ ቀርቧል ግሮሲ እንዳሉት አሜሪካ በሶስት የቴህራን የኑክሌር ጣቢያዎች ላይ በፈጸመቻቸው ጥቃቶች ከባድ ጉዳት ቢደርስም ሙሉ በሙሉ አላወደመቻቸውም። እውነቱን ለመናገር ሁሉም ነገር ጠፍቷል ማለት አይቻልም ብለዋል። ግሮሲ ያክለውም ኢራን ዩራኒየም አበልጸግ ለመጀመር የሚያስችላት የኢንዱስትሪና የቴክኖሎጂ እውቀት አላት። ወታደራዊ እርምጃው ብቻውን ችግሩን አይፈታውም ሲሉ ተደምጠዋል። አሜሪካ በሦስቱ የኢራን የኑክሌር መስሪያ ቤቶች ፎርዶ፣ ናታንዝ እና ኢስፋ ላይ ወታደራዊ ጥቃት መሰንዘሩ አይዘነጋም። ከጥቃቱ ወዲህ ስለ ደረሰው ጉዳት መጠንም በግልጽ የተባለ ነገር የለም። ይሁንና አሁን የወጣው ይህ መረጃ ግን ከትራምፕ መግለጫ በተቃራኒ ሆኖ ተመዝግቧል። እስራኤል በጋዛ በፈጸመችው ጥቃት ደግሞ በትንሹ 81 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። እስራኤል እስከ ቅዳሜ እኩለ ቀን ድረስ ባሉት የአራት ሰዓታት ውስጥ በጋዛ የፈጸመች የአየር ድብደባ በትንሹ 81 ፍልስጤማውያን ሲገደሉ ከ400 በላይ መቁሰላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። በጋዛ ስቴዲየም አካባቢ በተፈጸመው ጥቃት ሕፃናትን ጨምሮ ቢያንስ 11 ሰዎች መገደላቸውን የአልሺፋ ሆስፒታል ሠራተኞችና የአይንማኞች ይናገራሉ። ስታዲየም የተፈናቀሉ ድንኳን ውስጥ የሚኖሩ ሰዎችን ለማስጠለል የዋሉ ናቸው። ቢቢሲ የተመለከታቸውንና ያረጋገጣቸውን ምስሎች አስክሬን ማውጣቱ ታይቷል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሚቀጥለው ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግረዋል። የኳታር አሸማጋዮች ኤሪክ የምታሳድረው ጫና ውጤት ያስገኛል የሚል ተስፋም አላቸው። በመጋቢት ወር እስራኤል ላይ አዲስ ጥቃት ስትሰነዝር ለሁለት ወራት የቆየው የተኩስ አቁም ፈርሷል። በጥር 19 የጀመረው የተኩስ አቁም ስምምነት ሦስቱ እርከኖች እንዲይዝና የተዘጋጀውም በዚያው መልክ መሆኑ የመጀመሪያው ደረጃን ማለፍ ግን ሳይችል የቀረ መሆኑም ይነገራል። በዚያ የተኩስ አቁም ስምምነት ውስጥ በሁለተኛነት ቋሚ የተኩስ አቁም ላይ ለመድረስ በእስራኤልና በዚያ ውስጥ የታሰሩ ፍልስጤማውያን ምትክ በጋዛ የታገቱትን መልቀቅ፣ የእስራኤል ጦር ከጋዛ ሙሉ በሙሉ መውጣት የሚሉትን ያካትትም ነበረ። ሐሙስ ዕለት አንድ የሐማስ ከፍተኛ ባለሥልጣን ለቢቢሲ አደራዳሪዎች አዲሱ የተኩስ አቁም ላይ እንዲደረስና የታገቱ እንዲለቀቁ አጠናክረው ይቀጥላሉ፣ ነገር ግን ከእስራኤል ጋር እንደሚደረገው ድርድር ቆመዋል። ቅዳሜ አምሻሽ ላይ በቴል አቪቭ በተካሄደ ሰልፍ በጋዛ እና በሐማስ የተያዙ ቀሪ እስራኤላውያን ታጋቾች እንዲለቀቁ ከስምነት እንዲደረስ ተጠይቋል። ሰልፍ አዘጋጆቹ ጦርነቱን አቁመው ሁሉንም ታጋቾች ወደ ቤታቸው ለመመለስ ጊዜው አሁን ነው ብለዋል። በእንዲህ ሳለ የእስራኤል ጥቃት በጋዛ ቀጥሏል። እስራኤል ማምሻውን ስቴዲየም አቅራቢያ በተካሄደ ጥቃት በትንሹ 11 ሰዎች መገደላቸውን የቢቢሲ ሰራተኞችና የአይንማኞዎች ተናግረዋል። ምዕራባውያን ኬቭን እንደ ማጥቂያ መሳሪያ ተጠቅመው ሩሲያን ለማሸነፍ ጥረት እያደረጉ ነው አሉ ሰርጌ ላቭሮቭ፣ የሩሲያ ውጭ ጉዳይ ሚኒስትር። የሩሲያ ውጭ ጉዳይ ሚኒስቴር ሰርጌ ላቭሮቭ ምዕራባውያን የኬቭን አገዛዝ እንደ ማጥቂያ መሳሪያ ተጠቅመው ሩሲያ ላይ ስትራቴጂካዊ ሽንፈት ለማድረስ እየጣሩ ነው፣ ነገር ግን አይሳካም ብለዋል። ላቭሎቭ ከኪርዚኪሱ የውጭ ጉዳይ ሚኒስትር ጄምቢስ ኮሎቫቪ ጋር ውይይት አካሂደዋል። ላቭሮቭ ባደረጉት ውይይትም ምዕራባውያን በኪየቭ የሚገኘውን አገዛዝ ለሩሲያ ማጥቂያ መሳሪያ አድርገው እየተጠቀሙበት ነው ብለዋል። ሆኖም ሩሲያ በዚህ መንገድ ስትራቴጂካዊ ሽንፈት መደረግ አይችልም ያሉት ሚኒስትሩ ሩሲያና ምዕራባውያን ዓለም ታይቶ የማያውቅ ፍጥጫ ውስጥ መግባታቸውን ዓለሙም ጭምር አልተረዳውም ብለዋል። ነገሩ ግን ለዓለም አቀፉ ማኅበረሰብ ጭምር እጅግ አሳሳቢ ጊዜ ላይ እንዳለን ሊታወቅ ይገባል ብለዋል። በሌላ በኩል ጦርነቱ ከተጀመረ ወዲህ ሩሲያ በዩክሬን ላይ ትልቅ የተባለውን የአየር ጥቃት ሰንዝራለች። የዩክሬን ባለሥልጣናት ትናንት እንዳረጋገጡት ሩሲያ ጦርነቱ ከተጀመረበት ጊዜ አንስቶ በአንድ ጀንበር በዩክሬን ላይ ጦርነቱን አካሄዳለች። ሰፋ ያለውን ጦርነቱ ከተጀመረ ጊዜ አንስቶም በአንድ ጀንበር በዩክሬን ላይ ከፍተኛ የአየር ጥቃት ያደረሰች ሩሲያ ሲሆን ይህ ጥቃት የሦስት ዓመት ጦርነቱን ለማቆም በሚደረገው ጥረት ላይ ያሉ ተስፋዎችን ሙሉ በሙሉ ያኮላሸ ነው ተብሏል። የዩክሬን አየር ኃይል ሩሲያ በዩክሬን 477 ሰው አልባ አውሮፕላኖችና 60 ሚሳይሎችን ጨምሮ በአጠቃላይ የ537 የአየር ጥቃቶች መክፈቷን አስታውቋል ሲል ዋሽንግተን ፖስት ዘግቧል። የዩክሬን አየር ኃይል የኮሚኒኬሽን ዲፓርትመንት ኃላፊው ዩሪ ኢህናት እንዳሉት በአንድ ሌሊት የተፈጸመው የአየር ጥቃት ሰው አልባ አብራሪዎችን፣ ሚሳይሎችን በመጠቀም ዩክሬን በስከዛሬው ካጋጠማት ከፍተኛ ጥቃት ደርሶባታል። ኢህናት አክለውም ጥቃቱ ያነጣጠረው በመላው ዩክሬን የሀገሪቱ ምዕራባዊ ክፍልን ጨምሮ በርካታ ቦታዎች ላይ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አርብለት ሀገራቸው በኢስታንቡል ለሚደረገው አዲስ ዙር ቀጥተኛ የሰላም ድርድር ዝግጁ መሆኗን ካወጁ በኋላ የተደረገ ጥቃት መሆኑ የነገሩን መባባስ ያሳያል። ፑቲን በቤላሩስ ዋና ከተማ ሚኒስክ በተካሄደው ቀጠናዊ የመሪዎች ጉባኤ ላይ በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን የመግባቢያ ስምምነት መወያየት ከኪየቭ ጋር የመደራደር ጉዳይ ይሆናል ሲሉ ገልጸው ነበረ። ለቱርክ ፕሬዝደንት ሬሴፕ ጣይብ ኤርዶጋን በኢስታንቡል ተግባራዊ በተደረገው የሁለቱ ሀገራት መግባባት ላይ እያበረከቱት ሚና ያላቸውን አድናቆትም ገልጸዋል። በግጭቱ ውስጥ ያሉት ሁለቱ ወገኖች በኢስታንቡል ሁለተኛ ዙር ድርድር ቢያደርጉም ምንም አይነት ውጤትና ቋሚ የተኩስ አቁም ሊያደርጉ አለመቻላቸው ተነግረዋል። ስለ ጋዛ ባጋራችው፣ ዘገባ ከስራ የተሰናበተችው ጋዜጠኛ የ45511 ዶላር ካሳ ተወሰነላት። ስለ ጋዛ ባጋረችው ዘገባ ምክንያት ከስራ የተባረረችው ጋዜጠኛ የ45511 የአሜሪካ ዶላር ካሳ ተወስኖላታል። የአውስትራሊያ ፌዴራል ፍርድ ቤት እንዳስታወቀው አንቶኔት ላቶፍ የተባለች የአውስትራሊያ ብሮድካስቲንግ ኮርፖሬሽን ጋዜጠኛ ሁማን ራይትስ ወች የጋዛ ጦርነትን አስመልክቶ በኢንስታግራም የለጠፈውን ዘገባ በኢንስታግራም ገጿ ላይ አጋርታለች። ይህን ተከትሎ በፖለቲካ አመለካከቷና በዘሯ አማካይነት የእስራኤል ወታደር ዘመቻን ተቃውማለች በማለት የሬዲዮ ጋዜጠኝነት ከሆነው ስራዋ ትሰናውታለች። ጋዜጠኛዋ በዘገባ ምክንያት ከስራ መሰናበቷ ፍትሐዊ አይደለም በሚል የመሠረተችውን ክስም አሸንፋለች። ጋዜጠኛዋ በህገወጥ መንገድ ከስራ ተቀንሰሻል በሚለው ክስ ምክንያት 45511 የአሜሪካ ዶላር ካሳ ተወስኖላታል ሲል የዘገበው ታዲያ ቢቢሲ ነው። በመጨረሻም የእስራኤል መከላከያ ሰራዊት አይዲኤፍ የሐማስን መስራች ገደልኩኝ አለ። እስራኤል መከላከያ ሰራዊት አይዲኤፍ ከእስራኤል ደህንነት ኤጀንሲ አይኤስኤ ጋር በመተባበር ባደረገው የጋራ ዘመቻ ከሐማስ መሥራቾች አንዱን መግደሉን አስታውቋል። የሐማስ ከፍተኛ ባለሥልጣናትና ወታደራዊ አዛዦች በእስራኤል እየተገደሉ ባለበት ወቅት ይህ የቅርብ ጊዜ የሐማስ አመራር ላይ ያነጣጠረ ጥቃት ነው ተብሏል። አይዲኤፍ ባወጣው መግለጫ የተገደለው ግለሰብ የሐማስ ምስረታ ቁልፍ አካል እንደነበረው በትናንትናው ዕለትም በተካሄደው ትክክለኛ ዘመቻ መገደሉ ተረጋግጧል። ይሁን እንጂ የሟቹ መስራች ማንነትና ጥቃቱ የተፈጸመበት ዝርዝር ሁኔታ አልተነገረም። ይህ ዘመቻ እስራኤል በሐማስ ላይ የምታደርገውን ወታደራዊ ዘመቻ ማጠናከሯን የሚያሳይ ሲሆን የሐማስን አመራርና ወታደራዊ መዋቅር የማፍረስ ዓላማ እንዳላት ተነግረዋል። የሐማስ ምላሽ ምን እንደሚሆን በቅርቡ የሚጠበቅ ሲሆን በክልሉ ያለውን ውጥረት ሊያባብስ እንደሚችል ግን ስጋት ጨምሯል።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 ስም ቤቶች ብቻ ስለቀሩን ፈጥኖ ቤትን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።